ያው ዳኒ ውሸቱን ነው። ፕራንክን ያረጋችሁ ግን እውነተኛ አድርገሽ አንቺ ምስ ለማንጨርጨር አሰላም አሊኩም ወራምቱላ በረካቱ፣ እንደሁም የሌላ እምነት ተከታይ ሰላም እንዲናችሁ፣ ምወዳችሁ፣ ማክብራችሁ ቪዲዮን እስከ መጨረሻ ስድስት ደቂቃ ቢሆን ነው። ባካችሁ፣ ባካችሁ፣ ሰወዳችሁ፣ ሳምናችሁ እስከ መጨረሻ ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። የተሰማችሁትንም ኮሜንት ጻፍ ጻፍ አርጉ። እውነት ነው ውሸት ነው። በማንኛውም እምነት አይፈቀድም ታቱ። በጣም አደገኛ ነገር ነው። በጣም ስለታቶ ራሱ አንዳንድ ትምህርቶችን ብትሰሙ እንግዲህ አሁን ምንድን ያላት ስፖርት መስራት አትችም፣ ማሳጅ መደረግ አትችም ወዘተ ብዙ ብዙ ነገር። ግን ብዙ ሰው ታቱን ሲሰራ ትንሽ ነው ብላችሁ ነው የምታስቡት የሆነ ነገር የሆነች በቃ የሆነ አለ አይደል በስክሪቶ ጫር ጫር እንደተደረገ ነገር ነው የምታስቡት ማለት ነውና። በጣም መጥፎ ነገር ነው። በተለይ ስዕል ነገር፣ እንደ እንስሳዎች፣ እንደ ሰው ስዕሎች በተለይ በጣም መጥፎ ናቸው ነው የሚባለው። በጠቅላላ ታቱ የሚባል ነገር በጣም አደገኛ በቃ፣ ሕይወታችሁ ወደ ጥሩ ነገር የሚወስድ ነገር አይደለም። ሌላ ቦታም እንድትወቀሩ ሌላ ቦታም እንድትሰሩ የሚገፋፋችው ጊዜ ይመጣል ነው የሚባለው። እና ብዙ ሰው ትንሽ ቦታ ይነቀስና ከዛ ከተወሰነ አመት በኋላ ደግሞ አሁንም ሲደገመው ነው የምታዩትና በጣም ወደዛ እንድትሄዱ ያደርጋቸዋል። እና ለማንኛውም ባትወቀሩ ይሻላል። ጽጌም እንግዲህ ወደፊት ባሏን አስደብረዋለች። እሱም ደግሞ በአንዴ ውሳኔ መወሰንም ጥሩ አይደለም። በጣም ነው ያሳዘነችኝ እንደዛ ስትለምነውና ግን ያው ጽጌ ታሳዝናለች። ብዙ የተገፋች ብዙ መከራ ያየች ናት። ለምን እንደሆነ አላቅም። አንዳንድ ጊዜ ሰው ዝም ብላችሁ በቃ ትክክለኛ ሰው ሁናችሁ ስትኖሩ መከራው ይበዛባቸዋል። ያው እሷ ለመናገሯ የማንንም ዮታ ትበጠብጥ። አሁን ላይ የምታዩት ዩቱበሮች በሴት ላይ መጋደል ነው ስራቸው፣ በሴት ላይ መባላት ነው ስራቸው። ወንዶች ሴቷም አንዱ ጋር ትለጠፋለች፣ ከዛ በኋላ ሌላኛው ጋር ሂዳ ትለጠፋለች። ጽጌ ኖርማን በጓደኝነት ነው። በቃ ሰው ብዙ ነገር ቢያወራም ብዙ ነገር ቢላትም፣ እሷ ግን እውነቱን ይዛ ነው የምትንቀሳቀሰው ና በቃ እኔ ወዳ ስብዕና ያላት ስርዓት ያላት ናት። ያው ትንሽ አለባበሷ ቢደብረኝም እኔ እዚህ ሰውዬ ጋር እንደዚህ አይነት የተቆራረጠ ቲሸርቶች ምናምን ለብሳ ስትሄድ ውላዬ እንዴት እንደሚያሳፍረኝ ቃኔ እንጂ አለ። ምሳሌ ወንዶች ብዙም ጊዜ የሚወዱት በቃ የሆነ ገርበብ ያለ ልብስ ነው። በዚህ በዚህ እድሜ ላይ አሁን እሱ ያለበት እድሜ ላይ ጽጌ፣ በእንደዚህ አይነት አንደኛ በአለባበሷ ይገምታታል። አንቺ የትዳር እንትን አልገባሽም፣ ገና ሩጠሽ አልጠገሽም ልጅን ምናምን ነው ያለው። እንግዲህ ይሄ ምንድነው በአለባበሷ ነው በሌላ ምንም በቃ፣ አለባበሳችሁን የሆነ ቦታ ስትሄዱ የሆነ በቃ አለባበሱን ሰው አሳምሮ ሲሄድ፣ በተለይ አዲስ የምትተዋወቁ ሰዎች ጋር ስትሄዱ፣ በቃ ባህላችሁን እንደው ለብሳችሁ ስትሄዱት በጣም ነው የሚወዱት ወንዶች ማለት ነው። በተለይ ሶሻል ሚዲያ ተጠቃሚ ሲሆኑ የሆነ ግርበብ ያለ ልብስ ራሱ ለብሰው የሆነ ቦታ ሲሄዱ ወንዶች ራሱ እንጃ እይታቸው ራሱ በጣም ነው ቫይራል የሚወጣው። እንደዚህ ሱሪ ተቦጫጨቀ ሱሪ ለብሳችሁ ተወጣጥራችሁ ግማሽ ልብስ ለብሳችሁ ግማሽ ራቆታችሁን ከምትሄዱ ሸፈን አድርጋችሁ ብትለብሱ ወላሂ ወንዶች ራሱ ይወዷቸዋል ማለት ነው። አሁን እሱ ጓደኞቼ የራሱ እስከሚታዘቡኝ ድረስ ነው ያለው። እና ጽጌ ያው ይደርስሻል ብዬ አላሰብም፣ ግን አለባበስሽን ብታሳምሪ። ብዙ ኮሚንት ላይ ራሱ ስለ አለባበስሽ ነው ብዙ የሚሉት አለባበስሽን አሳምሪ ነው። ምሎኔም እንደ እህት እና